አሰላሙ አለይኩም ወረህመቱላህ ወበረካቱሁ ውድ ቤተሰቦች እንደት ናችሁ? ሰላም ናችሁ? እንደት ይጀረማችሁ ስራ፣ ጤንነት፣ ሸህሩ ረመዷን እንደት ይዟችኋል? ከእኛ ጋር አልሐምዱሊላህ ደህና ነን አለንላቸው። ያው እንግዲህ ሸህሩ ረመዷን እያለቀ ነው እንግዲህ አለ ያው እናንተም እርግጠኛ እንደኛው ነው እኛ ብዙ እውነት ነው በስራ ነው የምናሳልፈው ማለት ነው። በስራ በቃ ኧረ ቢስሚላ ብቻ ለህዋ እንደ ኢባዳ ቆጥሮ ይቀበላል እንጂ ስራውን ማለት ነው። እንዲሁም ደናወት እንዲሁ ለሆድ ለሆድ እንዳይ ክፍል ክድም እንዳል ይመሻል፣ ይነጋል። ጋይስ አለም ሀገርም ያው የታወቀ ነው እንደዛው ነውና ብቻ አልሀምዱሊላህ እላችኋለሁኝ። እና ያው እንግዲህ ዛሬ እስኪ ውሏችሁን ዙሮ እያለቀብን ነው እንግዲህ አላህ ይቀበለን። አላህ ይቀበለን። አላህ ይውደድልን። ድካማችን እንደ ኢባዳ ይቁጠረልን። ያ ረብ ያ ከሪም፣ እሱን ነው የምንለው። በዱዐችሁ አትርሱን፣ እኛን ማስታወሱን ማለት ነው። ዱዐ አድርጉ። ያው ሽንኩርት ሊያስለቅሰኝ ነው። አይዲ አይችልም። ሽንኩርት ጎበዝ፣ እንደ ሴት አደለም እንደ ወንዶቹ ላይ ሽንኩርት ተሰልጥና ወዲያውኑ ባየሚመጣው እና ያው እንግዲህ መቻለሁ እና፣ እንዴት ናችሁ? ሰላም ናችሁ? ናቸሁ ደህና ነን አልሀምዱሊላህ። ያው እንግዲህ እስኪ ዛሬ እኔ ውሎዬን ቀርጬላችሁ አላውቅም። ን ውሎን ሳልቀርጽላችሁ ረምለ ያልቅ ነው ማለት ነው። አንዴ ብቻ ሰለዋ ጋ ቀርጸን መሰለኝ። ያው ሰለዋ ተግሬ ስራ ትሄድም ታውቃላችሁ። ዛሬ ግን ተኝታለች ማለት ነው። አረፍ ብላለች፣ ትነሳለች። የራቅ ብዬ ነው አሁን እንጂ። ድምፁ ትንሽ ነው የሚቀሰቅሰ። እና እስኪ ዛሬ ውሎ ላሳያችሁ ብዬ ነው እንግዲህ። ያው እንግዲህ ጧት ጧት ጀምሬ ባሳያችሁ ደስ ይለኝ ነበር፣ ቤት ሳጸዳ ምናምን፣ ግቢ ሳጸዳ ግን አይመቸኝም ታውቃላችሁ። ተሸፋይ ሆናችሁ እንደፈለጋችሁ ካሜራ መደቀናችሁ፣ እንደገና ደግሞ ስራ እየሰራችሁ በዛ አጋጣሚ ስለብሶ ስተዋልቁ አትሉም እና መቼም ቤት በለበሳችሁ ታቀርጹ እንግዲህ። ተሸፋይ ስትሆኑ አስቸጋሪ ነው። እኔ ደግሞ በባህሪዬ ቢጃማ መልበስ አልወድም እና ቢጃማም ስለማለብስ ቤት በጣም ነው ቸገረው እና ሰው አልቅ ስለብስ አልሉም፣ በሚለው ያው የምችለው የምችለው ነው የምቀርጽላችሁ። ይህ ያለፈውን ደግሞ ቤት ይወረ ዋራችኋለሁ ማለት ነው። አንሙያም ያው እንግዲህ ሰልዋን ሸዋራ አስወሰድን፣ አስተኛው። ከዛ በኋላ አስለቀሰኝ ሽንኩርት ጋይስ። ከአስተኛው በኋላ ያውን ተሸፍኑ። አይ አስለቀሰኝ እኮ ከዛ ሰራዋን ካስተኝ በኋላ ቤቴን አጸዳድቼ ሾርባ አጥጃለሁ። የሾርባን በእንጨት ነው የማበስለው። ቆይ አሳያችሁ። ቆይ እስኪ የኢትዮጵያ ሾርባ አበሳሰል ላሳያችሁ ጋይስ። ከዛም እየጨሰኝም ስለሆነ ነው መሰል በጣም አስለቀሰኝ። ይፈንኩኩ ማለት ነው አንድ ዘመድ የሚቀብርልኝንም ባይሆን እያስባከነኝ ነው። እንግዲህ ምንም ማድረግ አይቻልም። ይሄ ሁላችሁ እኔ እንግዲህ ፎር በአንድ ነው የማበስለው። ዘንድሮ ሁላ ነው የምላቸው። አንድ ቀን በከሰል ጥጄ አላውቅም። እንጨት ስለነበረኝ ማለት ነው እንጨት ስለነበረኝ በዚህ ጣድ አድርጌ ሁልጊዜ የማልጥድም እንግዲህ እንደምታየው ጎላ ነው የጣርኩ ብላችስለ ያኔ ስራው ስለሚያደግም ልጄ እሱ ጋር ምን አረከመኝ ከዚህ ሁሉ ለሶስት ቀን የሚሆን ነው የምጥደው እኔ ማለት ነው ያው ፍሪጅ ስላለኝ መፈልገውን የምፈልገውን ያክል እያሞኩኝ ለሱስ ቀዳንዴ ለሱስ ቀዳንዴ በእንጨት ያፈቅፍቅ ግልግል ነው ማለት ነው። በእንጨት መጣድ በነገራችን ላይ እናንተን ያደክማችኋል እንጂ የውጭሱ ምናምን ያፈጥናል። ክሰሉን ከስር እያወጣችሁ እንደዚህ ውሀ ታሞቃላችሁ። እያያችሁ ነው። ፌርሞ ላላ ያደረገኝ በስቶብ ከማሞቅ ስቶባችሁን ማጨርሱ ክሰሉን ጫር እያረጋችሁ ከዛው በዚህ በምድጃው እያበሰላችሁ በከሰላችኋችን እያሞቃችሁ ፏ ያለ ሾርባ ትሰራላችሁ ማለት እና እንደዛ ነው። ከዘናልኳችሁ እንደዚህ ሹርባችንን ስናበስል እንላለን። ሽንኩርቴን ደግሞ ዛሬ ወጥም አለብኝ። ወጥ ምን ይሁን ጊዜ አልሰራ አንድ ቀን እሰራለሁ። እንደ ሶስት ቀን ድረስ ማበላችሁ ረግ ድድ ከምላችሁ እንደ እራሳቸው ጉዳይ የብሬን ነው የምመራቸው። በጣም ነው የምሰለቸው ልጅ ጋር ነው፣ እና በሶስት ቀን በቃ ነው። ሽንኩርት እያስለቀሰ ነው ዙር ሽንኩርቴን ደሞ ለናጠውና ፈጭቼ እተኛለሁ። አንድ ሰዓት ያክል ነው ተኛው ዙሩን ሰግጄ ማለት ነው። ለዛውም ይጣስተስተኛኝ አሁን ስሰራ እየሰራሁ አልሐምዱሊላህ ተኛችልኛ እንቅልፏን ትጨርሻለች። እኔ ልተኛ ስል እሷ ትነሳለች ማለት ነው። ያው እየተራገጠችብኝ ቢሆን እንቅልፍም ባይወስደኝ ጎኒን አሳርፋለሁ። ታውቃላችሁ፣ አንድ ሰዓት ያክል እንደዛ ማለት ነው። ከዛ በኋላ ወጤን ይሰራል ማለት ነው እና ያለው ሁኔታ አብረን እናያለን። አብረን እንሰራለን። ወጥ ነው የምላችሁ በቃ ወጭን እንዳርገን እና ሳያችሁ ብለን ነው አብራችሁን ሆኖ እስከ ማፍጠሪያም ባይሆን ባለፈው አሉ ካሱ አሳይቻችኋለሁ። ካሱ በኋላ ያለውን ከዛው ይከለው ቀርጽላችሁ ቀርፅላችኋለሁ ማለት ነው። አብራችሁን ሆኖ እስከዚያ ሰላም ቆዩ። ኔ መልካም ማልቀስ ማለት ነው ሽንኩርት ውስጥ ለሚያልቀ እሺ ቤተሰብ፣ እንዴት ዋላችሁ? ደህና ሁላችኋል ወይ? ያው እንግዲህ ጉዳናል ብዬ ነው። ጠዋት ነው ማውራት እየጀመርኳችሁና እንግዲህ፣ ሽንኩርት ቅቀለው ደርሰናል። ሲላጥ ያያችሁትን ሽንኩርት አሁን እንግዲህ እያበሰልን ነው እላችኋለሁ። እንግዲህ ታውቁታላችሁ፣ የኢትዮጵያ ምግብ ሽንኩርት ነው ብላለች አንዲት እህት። ያው ሽንኩርት ነው ማለት ነው፣ እያበሰልን ነው። ያው እንግዲህ ከሰዓት ያለው ፈሰስኩት ጋር ከሰዓት ያለውን ጉድ ጉድ ጀምረናል ነው የምላችሁ። ሰለዋም አለች። አሁን በሰለዋ ረዳትነት ነው አሁን ያለ ነው ያቸው ታንስተው እዚህ ያጣ ዲሽነት ወንቲ ዲክ ዲሽ ማርቤት የሚንጎዳጎዱት እሳቸው ናቸው፣ ዳቸው አይደል። በነገራችን ላይ የሰለዋ ጸጉር እንግዲህ ለመጀመሪያ ጊዜ ተቆንጥጧል። እስኪ ያሳያቸው፣ አንቺ እኔ ወዲህ። በቃ ይኸው መብካት ነው አራስቶ ብላ ይችላል እንዳገለብቻው እና ያው ተሰብሰቡ ተብለዋል የሰለዋ ፀጉሮች ማለት ነው። እየተሰበሰቡ ነው እንግዲህ ለበዓል፣ እንዲተኮስ እንዲሰራ ብለን አሁን እያለ መምህር ነው ነው ምላችሁ። ሶሶሶሶ በስ ማና ቃል እንዴት ናችሁ ባያችሁ? እንዴት ናችሁ ባያችሁ? አንቺ ጦጣ እና ይው የሰራራን እየተንጎዳጎድ ነው እላችኋለሁ። እንደተለመደው ብስኩት አብክተናል፣ ሳምቡሳ ውጥተናል። እሺ ቤተሰብ እንዴት አላችሁ? እንግዲህ ስልሳችን እዚህ ደርሷል ማለት ነው። እንዴት ነኝ? ወጥ ስራ ወጥ መስራት ጎበዝ ነኝ። አላፈጥንም እንጂ ችግሩ ፍጥነት የለኝም እላችኋለሁ። እንግዲህ ያው ግማሽ ግማሽን ነው የምቀርጽላችሁ ያው ቻሉት ማለት ነው። ታቆኛላችሁ። ያው አዲስ አደለሁም ለእናንተ። ግማሽ ግማሽ ነው ሁሉ የማሳያቸው። አረ እንግዲህ ስጋ መግቢያው ደርሷል። የኢትዮጵያ ኑሮ መቃጠል ነው። በኑሮውም በበርበሬውም በርበሬ ነው የምንበላው። ጤና ነው፣ ግን ይገርማቸዋል። በርበሬ እየበላ አልሀምዱሊላህ እላችኋለሁኝ። እና በፊት አጥንት አስገቡ ይል እንግዲህ፣ እንደዛ ብለን ነው ያው ለሆርክ ክፍ ክድን ስንል ነው የሚመሸው። ባዳ ዜሮ ሆነን አላህ ይዘንል እንላችኋለሁኝ በቃ ይኸው እያመሻሽ እያመሸኝ ያው ምሽቱ እየደረሰ ነው። ማፍጠሪያ እየደረሰ ነው። ቶሎ ማፍጠሪያ ከኛ ጋር ያሁን የህነው ሁልጊዜ በአማኖም ለምዶብኝ ማለት ነው። ሲደክሜ በቃ ነው እምለው ነው እምለው እና እንደውም ሴትዮ አረብ አገር እያለሁኝ አልሐምዱሊላህ ቲም እንደ ለምን እህት ያለሽ ትለኝ ነበር እቆጣለሁ ታዲያ ደግሞ ባላ ሀይር አልተም ብስ እንደውላ ነበርና እንደዛ ነው እላችኋለሁ እሺ በቃ አይደለም ምሽት እያያችሁ አብሹር እሺ እንግዲህ ጋይስ ፍሬ ፍሬዎችን ደግሞ እየጨመርን ነው የምር የዛሬ ወጥማ እንዳያልፋችሁ እክ ያትሳቂት ትሉኛላችሁ እኔ ድዳም ነኝ በቃ ምን ላድርግ መገልፈት ስራዬ ነው። በቃ በአካልም ብታገኙኝ እንደዛው ነው። በቃ ፈገግታ ይቀርማልና ተፈጥሮ ነው፣ ሌላ ነገር አይደለም። ባይሆን ደስ ይለኛል እኔ እራሱ ማለት ነው፣ ዝም ብዬ ባልስቅ ደስ ይለኛል። ግን ያው ተፈጥሮ ነው እላችኋለሁኝ። አልሐምዱሊላ። እኔ ከክፋት ከከፋ ደግነት ሳይሻል አይቀርም ይላል ያገሬ ሰው ሲተርት፣ እና እሱ ነገር ነው። ያው ልክ ናችሁ እናንተ ከሸሪያ አንጻር ነው አትሳቂ የምትሉት እንጂ የክፋት አይደለም። ያው እንግዲህ እስኪ አሻሽራለሁ ኮስተር ለማለት ብላም ሞክራለ ማለት ነው። እና አይዞን እና ቤተሰብ እና ቤተሰብ እንግዲህ መጠባበስ ላይ ደርሰናል። ያው እየጠባበሰን ነው ያው የሆር የሆር ሽርም ጉድ ማታ ድረስ ነው። እኛ ቤት ወጣችንም እየመሰለ ነው። ይሄው እንግዲህ ሁሉ ዕቃችንም ሰልፍ እየወጣ ነው ገና እየተሰለፈ ነው፣ አልወጣችም ገና ከመዳም ቃይ ተነነሱን ብቻውት የእኔ ራሱ ይኸው እንግዲህ ሳሎን ወደ ሳሎን እየወሰር ነው እንግዲህ እየጠባበስን ምንም እያለ ሳሎ ሳሎ እያረኝ ነው። ከዛ ኋላ መተን ጉፍ እንልበታለን እላችኋለሁኝ። ይህን ይመስላል ዛሬ ማሻአላ ሰልዋ መሏ ተስታክሯል። እዛ ውጭ ላይ ናም ማለት ነው ብዙም ካሜራ አላስገባትም ዛሬ። እና ዙሮ ማፍጠሪያ እየደረሰ ነው። እዚህ ደርሰናል ጋይስ። እንግዲህ የኛ ውሎ ይሄን ይመስላላችኋል። በተረፈ አበረታቱ እንድትለመደው የኛ ልመና መጨረሻ ላይ ነው። በያላችሁበት ሰላም ኢባዳ ጊዜ ይሁንላችሁ። ሰላም ሁኑልኝ። ወሰላሙ አሌይኩም ረቱላ ወበረካቱሁ